እንግዲህ ቀጥለናል። እጃችሁ ከምን የምንልበት ሰዓት ደግሞ ተገናኝተናል። በዙሪያ የፊልም ባለሙያዎች አሉ። በአዲስ ነገር ደግሞ በተለይ በተከታታይ ድራማ ላይ መጥተዋል። ና እጃችሁ ከምን ምን ይዛችሁ ልንመጣችሁ ብለን ቆይታችንን የምናደርግ ነው የሚሆነው። እንኳን ደህና መጣችሁ፣ በቅድሚያ በጣም ነው አመሰግነው ስለ ሰዓታችሁ። እንግዲህ አፋፍ ድራማን ይዛችሁ ልንመታችኋል? አፋፍ ላይ ምን አዲስ ነገር አለ? እጃችሁ ከምን ልንላችሁ ነው እዚህና አይ ከሾው ራነር ነው የሚጀምረው እያለ ነበረ ሚኬ። ስለዚህ ሚኬ ከአንተ ጀምራለሁ፣ አንተን ላስቀድም። ና ምን የተለየ ነገር ይዛችሁ መጣችሁ እጃችሁ ከምን? አፋፍ ከ281 ክፍል የሚፈጅ በሳምንት አምስት ቀን በተከታታይ የሚቀርብ የቴሌቪዥን ድራማ ነው። የሰራ ነው ጠንካራ በጣም ቻሌንጅ ሃይለኛ ቻሌንጅ የነበረው ብዙ ነገር የተማርንበት እና ደግሞ ብዙ ቁም ነገር የተሰራበት የቴሌቪዥን ተከታታይ ሲሪስ ነው። ቴሌኖቬላ ስታይል ነው። በጣም ብዙ ሰው ተሳትፎበታል። የምንችለውን ያክል ነገር ጥረንበታል። በጣም ጠንካራ የሆነ የኮንተንት ክሪኤሽን የዴቨሎፕመንት ቦታ ነበረን። ስክሪን ፕሌይ ስክሪፕት የጻፍንበት አዳፕት ያደረግንበት በጣም ጠንካራ ፕሮዳክሽን ክሩ ነበረን። በጣም ሂውጅ የሆነ የፕሮዳክሽን ዲዛይኒንግ ሰርተንበታል። የግንባታ ስራዎች ማለት ነው። በጣም ብዙ ብዙ ባለሙያ እና ፖስት ፕሮዳክሽን በጣም ጠንካራ ነው። እንደዚህ ምንድን ነው ጠቅላላ ወርክ ፍሎው ብዙ ሰው ተሳትፎበት፣ ጠንካራ ባለሙያ ተሳትፎበት፣ በጣም ብዙ ወጪ ወጥቶበት የተሰራ የቴሌቪዥን ተከታታይ ነው። እንግዲህ ማእዚ በተለየ ካራክተር ያየንሽ ይመስለኛል። በጣም እንግዲህ ምን አገኘሽበት እንዴት አገኘሹ? አፋፍ ላይ ማእዚን እንዴት አገኘሻት? ካራክተርሽን እንደተባለው የተለየ የሚባል ማለት ተመልካች በዛ በዚህ እይታ ላይ ጠብቀኝ ይችላል ብዙ ጊዜ የምታወቅበት ነገር አለ። ከዛ ግን እንደ ባለሙያ ራስን የሚፈትኑ ገጸ ባህሪያቶች ሲመጡ በጣም ደስ ይላሉ። እንደሻለች ካራክተር ኦፍ ኮርስ በደንብ ሰውን አይደል የምንሆነው። እንግዲህ እሷ ሴትዮ ከኔ ጋር ብዙም ዝምድና የለንም፣ ትራራቃላችሁ እና እንደድሎ ነው ማንም ተዋናይ እንደሚያደርገው ተፈተነ። ለእሷ ካራክተሯን የሚመጥን ተዋናይ ተፈለገ። ብዙ ሰዎች ሞክረው ነበረ፣ ተፈትነው ነበር። እኔ ፕሮዳክሽን ዲዛይኒንግ ዲፓርትመንት ውስጥ የሚሰራ ነገር መስራት እንጂ እሰራታለሁ የሚል ሀሳብም አልነበረም፣ መጀመሪያ መጨረሻ። ግን ኦዲሽን ሲወሰድ በቃ ለምን አልወስድም፣ ሳያት፣ በቃ ፈታኝ ናት። ስለዚህ ልሞክራት ነ ራሱ መፈተን ፈለግ። ኦፍኮርስ ያው ተፈተንኩ። ከተፈተንኩ ደግሞ አልወድቅም አይደል? ኒኪ በጣም እያለ ነው። የእውነት ምንድን ነው አንዱ ትልቁ ነገር በተቻለ መጠን ሆነስት መሆን አለብሽ። ፊልም ስትሰሪ ካራክተር ካራክተር የምታውቂው ሰው አክተር ሊሆን አይችልም፣ ስለምታውቂው ሊሆን አይችልም። ፕሮፌሽናል አይደለም እና እኛም መጀመሪያ አላየን ስንጀምር፣ ማለት ነው ከቤታችን አይደለም የጀመርነው፣ ወይም ደሞ እንደዛ አይደለም። እንደውም የቤታችን ነገር ሲሆን ሁለቴ ሶስቴ ያስቸግራል ለመመረጥ፣ በጣም እንትን ይላል። ለምን ካስት ካስቲንግ ካራክተር እንጂ ለካራክተር እንጂ ካስተም ታርጊው ለዝምድናሽ አይደለም፣ ካስተም ታርጊው ለወዳጅነት እሺ። ስለዚህ ከዝምድና የጸዳ ነው። አዎ፣ በጣም ብዙ ቻሌንጅ አድርገናል። በጣም ብዙ ሰው አይተናል። በጣም ማለት ነገር በቃ ማለት አይደለም። ይሄው እንዴት ነበረ ካስቲንግ ፕሮሰሱ ላይ? አሁን ራይተርስ በደንብ በስቲፕሊስተ ነገር አዎ ከቦታ ይያልን እና ይነበር አሲ አስተያየት ይሰጥ ነበር፣ ይጠየቅ ነበር። በጣም ብዙ ሂደት እንደፈጀ ትዝ ይለኛል ለካስቲንግ ፕሮሰሱ። በጽሁፍ ተሳትፈሻል። እንደውም ለየት የሚያደርገው አንድ በቡድን ነው የጻፋችሁት፣ ከዛ ደግሞ ከተለያየ ዘርፍ የተወጣጡ ባለሙያዎች። አንቺ የህግ ባክግራውንድ አለሽ፣ ያ ነገር ረድቶሻል ብለሽ ታስቢያለሽ? ለዛ ለጽሁፉ እንዴት አገኘሽ ወይ መጀመሪያ ስራሽ ነው ወይ በስክሪፕት ጽሁፋ ወይ መጀመሪያ ስራዬ ነው። የህግ ትምህርት ረድቶኛል። እዚህ ላይ የሚያስፈልግባቸው ክፍሎች ነበሩ። ከታሪኩ ሂደት አንጻርን ከህግ አንጻር ስናየው እያልሽ እየመራሽ ነበር። ህግ የምንለው ጠቅለል አድርገን አንዳንዴ ለምሳሌ የዋናዋ ካራክተር ባለቤት የፖሊስ ኮሚሽነር ነበር። የወንጀል ክትትል ምናምን ያለበት ነው። አጠቅላይ ይሄ ምንድን ነው ህግ ማስከበር አይነት ስራዎች ያሉበት ማለት ነው። ነ ፍርድ ቤት የደረሰ ባይሆን በምናቀ ልክ አስተያየት የሚጠይቅ አካባቢዎች ነበሩ። ግን የበለጠ የደገፈው ምንድ ነው ያው የህግ ትምህርት ብዙ ማንበብ ብዙ ጽሁፍ የሚጠይቅ ስለነበረ በዛ ሰዓት ያካበትሻቸው ልምዶች አሁን ይጠቅሙሻል። እንዴት አገኘሹ? ግን እንደ ስቶሪ ኦፓል ላይ ነው መሰረት ያደረጋችሁትና እዛ ላይ የሚንሰራሰሩ ስቶሪዎች አሉ። እንደ ሀሳብ ራሱ የተለየ ሀሳብ ይዛችሁ ለመምጣት ሞክራችኋል። እንዴት አገኘሹ? ለኔ በአጠቃላይ አዲስ ልምድ አዲስ የህይወት ልምድ ላልለው እችላለሁ። ከዛ በፊት በስነ ጽሁፍ ውስጥ የምሰራው በትርጉም ላይ ስለነበር ሜንሊ በ በዋናነት ይሄ ለእኔ አዲስ ዓለም ነበረ። ሶ በጣም ደስ እያለኝ በየቀኑ ብዙ ነገር እየተማርኩበት መጀመሪያ አካባቢ በተለይ በቃ የሆነ እየተከፈለኝ ቫኬሽን ስቶሪ ዴቨሎፕመንት ላይ እንደዛ አለ ነበር። እንዴት ነው? ማን ለማለም ነው የምትይዙ? ቁጭ ብለሽ እንትኑን እንደዳ ለማለም ያን ዓለም ለመፍጠር በጣም ደስ ይላል። ቀኑ ሙሉ እንደዛ እየሰራሽ ቆኖ ከባድ ስራ ነው፣ ቀላል አይደለም። ግን እንትን ይላል፣ ያረካል። ጠቅላላ አርጌ ስገልጸው ቆንጆ የህይወት ልምድ ነው። ራይተር ሽሮማችን በደንብ እንትን ለማለት ይሄው ያለች ደሬ ደረጀም ሄድ ራይተር ነው። ከዛ ጸሃፊዎች የተሳተፉበት ማለት ነው ሰባት ሰው ነው አጠቃላይ። ከዛ እስከ አስራ ሁለት ድረስ ኦልሬዲ የተሳተፉ መጀመሪያም እንደዚህ ያሉ አሉ። ከዛ እየቆጠረች ነው። አራቱ ግን አምስት ሰው ሁሌ በቃ እስከ መጨረሻው ይኖረዋል። እና ከስቶሪው ጋራ መጀመሪያም ሪክሩት ስናደርግ ጥንቃቄ የወሰድ ነው አንዱ ፕሮፌሽናቸው ነው የጂኦሎጂ ታሪክ ስለነበረ ነባ ጂኦሎጂስት ነው። ከዛ ከጂኦሎጂ ወደ ፊልም የመጣ ሰው ነው። በጣም ሶሻል ነገር ላይ ያደርጋል። ሶሽዮሎጂስት ነው። ዋቄ ወግዳ ሶሽዮሎጂስት ነው። ሶ በጣም ረድቶናል። እንደዛ ነው። ከብዝነስ ጋራ ያው ደሬ ብዝነስ አድሚኒስትሬሽን ተምሯል። እንደዚህ ሆኖ ምንድነው ኦልሬዲ ከህግ ቲያተር፣ ከእያንዳንዱ እንትና ሆነው ግን ምንድነው ሲኒማ የሚወዱ ሲኒማ ላይ በጣም ብዙ የሰሩ? ሲኒማ ያነበቡ ያዩ፣ በቃ በጣም ኃይለኛ ቲም ነበር። በጣም በጣም በጣም ጠንካራ ቲም ነበር። ግሩም ደግሞ በሲኒማቶግራፊ ተሳትፈሀልና ምን አይነት ጊዜ ነበረ ከ ከሚኪ ጋር ወይም ከሰውኛ ጋር? ከዚህ በፊት አንድ ድራማ ሰርተን ነበር። ከዛ ኤክስፒሪየንስ ስለመጣን ለመተዋወቅ ነገሩን እንትን ለማለት ምናምን ብዙ ጊዜ የሚፈጅ አልነበረ። በቀን አንድ ኤፒሶድ ኤክስኪዩት ማድረግ አለብን። ከራይቲንግ ጀምሮ ፕሮዳክሽንም ላይ ፖስት ፕሮዳክሽንም ላይ እና ይሄ በጣም ታፍ ነበር። ከዛ ደግሞ ብዙ ክሩ አዳዲስ ልጆች ፊልም ተምረው የወጡ ፓሽን ያላቸው ምናምን አዳዲስ ልጆች ነበሩ፣ ብዙ በእኔ ስር የነበሩት ክሮች። ሶ ፓሽናቸው ኢነርጂያቸው ምናምን በጣም ጥሩ ቢሆንም እዚህ አይነት ኤክስፒሪየንስ ውስጥ ልምምድ ውስጥ ለስራው ደግሞ አዲስ ነበሩ። አዎ ነበሩ። ለኔም አዲስ ነው፣ ለክሩም አዲስ ነው። እሱ በጣም ቻሌንጂንግ ነው በቀን አንድ ኤፒሶድ ከመስራት ጋር። ግን ያው በጣም ጥሩ፣ በየቀኑ ኤክስፐሪመንት የምናደርግበት፣ በየቀኑ ራሳችንን ቻሌንጅ የምናደርግበት፣ አገሪቷ ላይ በጣም ትላልቅ የፊልም ትምህርት ቤቶችም ስለሌሉ ራሳችንን ያስተማርንበት፣ እንደ አካዳሚ የምናየው ጊዜ ነው የነበረ። እንደም በጣም ብዙ ባለሙያዎች ራሳችሁ አሰልጥናችሁ ነበር ስትጠቀሙ የነበረው። ሚኪ እያወራን ነበረ ቀደም ብለንና ከሴቲንግ አንጻርም ከሰማኒያ በመቶ በላይ እዛው የተገነባ ሴቲንግ ነበራችሁና ያ ያው ፈተናም አለው እሱን ለመገንባት ግን ደግሞ ፈተናም ያቀላል፣ እዛው ላይ መስራት በራሱ ደግሞ የሚያቀለው ነገር አለ። እንደውም አአዚ አይ ምተኛበት እስካጣ ድረስ ነበር የሆንኩት እያለችኝ ነበረና እሱን ብታነሱ ደስ ይለያል። ምንድ ነው አሁን ብዙ ጊዜ የቀረጻ ላይ በጣም እንቸገረ ድሮ ድሮ ድራማ ገና ስን ጀምር ሶቤት ሄደሽ ለመስራት በጣም ደስተኞች ናቸው። ሰዎቹም ኦፕን ያስተናግዱሻል። ምናልባት ብዙ በኢቲቪ ፕሮዳክሽን ነበረ ነው የማስታውሰው። የመብራት ሀምሳ ብር እንከፍላቸው ነበረ። ቤታቸው ቤታቸው ሄደን ቀርጸን ይሄ የቆጣሪ ነው ምናምን፣ በሀምሳ ብር በቃ ትልቅ አመስግነን እንወጣለን። አሁን ጊዜው ተቀይሯል። እንደዛ የሚባል ነገር የለም አንድ በደንብ ቪዥዋላይዝ አድርገሽ ላንቺ የሚመች ቦታ ኢንተርፕሬት የሚያደርገው ዳይሬክተሩ አለ። ቦታው የሚፈልገው ታሪኩ የሚፈልገው ቦታ አለ። ያንን ሄደሽ ሰው ቤት ክሬት ልታረግሁ አትችኝ እንደ ው ፈቃደኛ እንኳን ቢገኝ ቢገኝ ደግሞ ትዕግስቱ ያልቃል። በጣም አድካሚ ነው። ስለዚህ እነዚህ ሁሉ ሀስሎችን ለመቀነስ ትልቁ አማራጭ ተደርገው የተወሰደው በሰውኛ ነገሩን ወደ ቤትሽ ማምጣት ነው። ወደ ቦታው ቦታውን ገንብቶ ማምጣት ከዛ ቦታው አብዛኛው ካለ የሚፈጥረውም ሰውዬ ቁጭ ብሎ የመፍጠር ኢንተርፕሬት የማድረግ የመተርጎም ተግባሩ ቀላል ይሆናል። የሰዓት ገደብ የለብሽም፣ እስኪደክምሽ ድረስ ትሰሪያለሽ። እንደገና ደግሞ ዘርፉም ነገር እያው አሁን ቴሌኔቬላ ተካታይ ነገሩ እለታዊ ነገር ነው። ስለዚህ ጊዜ መተንፈሻ ጊዜ የለሽም። እነዚህን ነገሮች በሙሉ ለመቀነስ ነገሩን ወደ ቤት አመጣ ነው። ኦፍ ኮርስ እኛ ጥገኝነት ጠየቃቸው አዎ ፕራይቬሲ የለም የገጸ ባህሪ የገጸ ባህሪዎቹ መኝታ ቤቶች ናቸው የምንጠቀማቸው የኛ መኝታ ቤት ኦልረዲ ወረሱ ስለዚህ እነሱ ነው ኦልሞስት ሁለት አመት ከምናምን የነሱ ቤት በጣም ትልቅ ፋሚሊ ሰራን ትልቅ ቤተሰብ መሰረትን በጣም ብዙ ሆነን እና አንዳንዴ ፕራይቬሲ አጥተናል ነው ወይስ ደግሞ እንደገና የበለጠ ተባርከናል ወይ የሚለው ግልጻለን። ምክንያቱም በብዙ ሰው ነው የምትባረክ። ልጆችሽ በጣም ብዙ ወንድም፣ ብዙ እህት፣ ብዙ ታላቅ በቃ በጣም ህይወት። እንዴት ነው እንዴት ነው ህይወት? የሚገርም ህይወት ነው። አመት ከስንት ስምንት ወር ኦልሞስት ሁለት አመት አካባቢ ነው አጠቃላይ ጉዞ። ሶ ህይወት ነው በቃ ትልቅ አንድ በጣም ትልቅ ፋሚሊ ትልቅ ቤተሰብ ክሩ ብቻ 86 ክሩ ነው። አክተር ምናምን ምናምን እንደዚህ 260 ሰው ምናምን በወር ውስጥ ያሳል አንድ ሺ ሰው አምስት መቶ ሰው የሚመጣበት ቀን አለ፣ በዛ ኮምፓውንድ ውስጥ ማለት ነው። ሶ በጣም ትልቅ ስቱዲዮ ነው የሆነው። ብዙ ግንባታ አለ። አንዱ ቦታ አንድ ነገር አይደለም፣ ይቀየራል ይቀየራል ይቀየራል ይቀየራል ይቀየራል ማለት ነው እ ግርግዳ እንቀዳለን፣ ግርግዳ እንቀዳለን፣ ጣራ እንቀዳለን። ይበጣል ያው እንደ ቴሌ ኖቬላ አይደለም የተሰራው የእንትን ያጠቃላይ እዛ የተሰበሰበው ቲም ብዙ ሰው ፊልም ሜከር ስለሆነ በቃ ሁሉም ሰው የፊልም ፓሽኑን ነበረ ሲሰራ ማለት ሲሰራ ነበር ማለት ይቻላል በጣም በብዙ ነገር አሁን ግርግዳ አንቀድ ነበረ ጣራ አንቀድ ነበረ ስልሽ አንደኛ ማዚ እንዳለችው ቤቱ የራስሽ ሲሆን ስቱዲዮ ሲሆን፣ ልክ እንደዚህ ጣራ ውስጥ መክተት ሲኖርብሽ፣ ከጣራ ውስጥ መሾት ሲኖርብሽ፣ ግርግዳውን ፍርሰሽ ሌላ ጻነቱ አለ። አዎ፣ አለ በደንብ ኤክስፐሪመንት ለማድረግ በደንብ እድል ይሰጣል። ቪዥዋላይዝ ስናረግ እኛ ዳይሬክተሩም አካባቢ እኔ አሁን ኢሜጅ ክሬሽን ላይ እንደሚሰራ ሰው በቃ አዲስ ኢሜጅ ሁለት መቶ ሰማኒያ ክፍል በተመሳሳይ ቦታ ላይ በ በየጊዜው አዲስ ኢሜጅ ክሬት ማድረግ ግዴታ ይኖርብናል ማለት ነው። ለሱ በደንብ እድል ሰጥቶናል አንድ ቦታ መሆኑ ቅድም እንዳለችው ውስንነት የሌለው የታይም ሊሚቴሽን የሌለው ቦታ ላይ መቅረጽ በጣም ለእኛ ብዙ ፊልም ረሀብ ነበር ፊልም የመስራት ረሀብ አለ። ስለዚህ ማለት ያንን ረሀብ እንደ ልብ በቃ አላል ስስት የለውም ነገሮቹን ሁሉ የምንሰራበት ነገር ካለ የተሰራ ስራ ነው። አላል ማለት እንዲሆን የምንፈልገውን ለማድረግ ገፍተነ በጊዜው ና ነገሩ በፈቀደል ልክ ማለት ነው። ኢቨን መሆኑ ያን ብቻ አይደለም፣ ስራችን መወጣትም ብቻ ሳይሆን አሁን ለምሳሌ ሌላ ቦታ ቢሆን ኖሮ ስራችን ከጨረስም በኋላ ልጆቹ በልተው ይሆን ሀላፊነት ደግሞ ይሆን እነዚህን ነገሮች ስራሽን ልክ ስትጨርሴ እኩለ ሌሊት ሊሆን ይችላል፣ ሊነጋ ሲል ይሆናል። ገብተሽ ስታያቸው ልጆቹ ተኝተዋል። ኦኬ፣ ቤት ስራ ሰርተዋል። እነዚህን ነገሮች የማረጊያ ጊዜ እንኳን አለሽ። ያ ትልቅ ቤተሰብ የተሰራበት ነገር በብዙ ነገር ነው የጠቀመን፣ ለሙያችንም ለህይወታችንም። ውጤቱ ላይስ እንዴት አገኛችሁት? በልፋታችሁ ልክ ማለት ፊልም የሚጠግብ ነገር አይደለም። በባህር ይፈልጋል ሁሌ ማለት ነው፣ እንደ አርቲስት ማለት ነው። ከረካ ነው በጣም ችግር የሚፈጥ እና በቃ እንትን በቃ ምናምን አይባልም። ግን ነገሩ ጊዜው በሰጠን በነበረን በጀት እና ባለን ማለት በጊዜው አሁንም ትልቁ ፊልም ሆኗል ለኛ በቃ መስራት የምንችለው ትልቅ ነገር ሰርተናል ብዬ አስባለሁ። በጊዜ በጊዜና በሰዓቱ ይሄ ነገሩ በፈቀደው ነገሩ በፈቀደው እና በጣም ሶፋር እስከ ዛሬ ከሰራ ነው ትልቁ ስራችን ነው። በጣም ትልቁ ስራችን ነው። እኛም አይተን እንግዲህ በጣም እንደምንወደው ምንም ጥርጥር የለኝም። ዚር ዳን ከጽሁፍ አንጻር የነበረው ነገር ምናልባት ሴቲንጉ እዛ መሆኑ በደንብ ደግፎታል። በሽ ታስበ ያለሽ ስትጽፉትና ሲሰራ ስታዩ ቪዥላይዝ ለማድረግ ስቶሪውንም ይሁን ካራክተሮችን እንደፈለግሽው ለማዘዝ እዛው አካባቢ መሆኑ አሪፍ ነው። የተቀየረውን ነገር ታቂያለሽ፣ የሚሆነውን የማይሆነውን ነገር ታቂያለሽ። የተጣለብን ገደብ አልነበረም ቱ ቢ ኦነስት፣ በምንም አይነት መንገድ ማለት ነው እንደም ማዚንም ሚኪንም ማመስገን ያለብን ጽሁፍ ላይ ኢማጅን ለማድረግ የተሰጠን ነጻነት ማለት ነው። ከሳጥን ውጪ ነበር። ምንም ማለት እስከረዳው ድረስ ከፍ እስካደረገው ድረስ ታሪኩን በትክክል አዳፕት መሆን ስለነበረበት ኢትዮጵያዊ ታሪክ መሆን ስለነበረበት ማለት የደቡብ አፍሪካ አፍሪካ ስቶሪ ነው፣ ግን አዳፕት ሲደረግ ስናመጣው እኛ አገር ቢሆን ስሜት በሚሰጥ መንገድ፣ ትርጉም በሚሰጥ መንገድ በኛ መገለጫዎች መገለጥ ነበረበት። ያንን ለማድረግ ደግሞ በምናብ የፈለግንበት እንድንደርስ በቂ ነጻነት ተሰጥቶናል። ሌላው ነገር እምታይ ሆነው በቃ ፕራክቲካል ነገሮች ናቸው። ሴት ላይ ያሉ ነገር ትረጃለሽ ባለው ሁኔታ የሚሆነውን እያየሽ ምታደርገው ነው። ሶ በነጻነት የሰራ ነው ስራ ነው። ቅድም ሚኪ እንዳለው አይጠግብም ፊልሙ አይጠግብም። ያ ጽሁፍም እንደዛው ነው። ጽሁፍም እንደዛው ነው። አንደኛ እንደ ጸሀፊ አንቺ አንቺ መስጠት ምችውን ያክል ነው የምትሰጭው። በኋላ እንደገና ኢንተርፕሬት ይደረጋል አይደል፣ ዳይሬክተሩም ኢንተርፕሬት ያደረገዋል፣ ኤዲተሩም ኢንተርፕሬት ያደረገዋል እንደ ገና እኛ ከእኛ እንዳይቀር የቻልነውን ያክል ከፍታ ለማድረስ ሞክረናል። እንደውም አንዳንድ ጸሐፊዎች ነበሩ አንሰጥም የሚሉ ላይ ቃል በቃኝም ልክ አይደለም አልጨረስኩ አልደረሰም ምናምን ተብሎ በግድ ማምጣት አለበት እና አልሰጥም አስረክብ አላስረክብም ላይ ሳትጨርሽ አይደለም ጨርሰሽ ራሱ ሳትረኪ እባካ አስረክብ እየተባለ የሚሰጡ ልጆች ነበሩ። ያን ያክል ነው። አይጠግብም። የቻለውን ያክል ሞክረናል። እንግዲህ ማዚ በትወና ብዙ ስራዎች ላይ የመሳተፍ እድል አለሽ ነበረሽም እና አፋፍ ላይ ምን ፍንጫ አገኘሽ? ምን አዲስ ነገር አየሽበት ከስቶሪም አንጻር ከፕሮዳክሽንም አንጻር ምንድነው? ከስቶሪ አንጻር እንዳልኩሽ ነው ቻሌንጅ ያለውን ነገር መግጠም ጥሩ ነው። ቆንጆ ፊልድ ነበረ፣ ለእኔ ቆንጆ የጦርነት ሜዳ ነበረ እና ምመኛቸውን ነገሮች በሙሉ ሞክሬ ያለሁ ብዬ አስባለሁ። ያ ሲሆን ግን ማለት ምንድን ነው? እኔ ብቻ ስላልኩ አይደለም የሚቀበሉኝ ደግሞ ጎበዝ ጎበዝ ልጆች ነበሩ። አክሽን ሪያክሽን አደለ? የሰጠሽውን ነገር ተቀብሎ የሚያሰራሽ ሰው አብሮሽ መሆን አለበት እና ጎበዝ ጎበዝ የሆኑ ትንንሽ ልጆች መጥተዋል። በጣም ደስ ሲል ነበረ ከእነሱ ጋር ስሰሪ። እንዴት ነው ናም ቆመች ታያቸዋለሽ፣ ትረሸዋለሽ፣ ና ጉልበተዝናት እንዴት ጎበዝ ነው ምናም ያለሽ ሁሉ ራስሽን ረስተሽ ያንቺ ነገር ግን እንዲወጣ የነዛ ልጆች ተግባራት በጣም ጥሩ ነበረ። በጣም እነ ቅድስት እንቁ፣ እነ ፍርቱና ታምራት እንግዲህ በካራክተር ነው ታቋሚጠሩት በካራክተራቸው ነው። ከዛ በኋላ ደግሞ ልምድ ደግሞ እኔ አሁን ከጋሼ ጋር የመስራት አንድ ጊዜ አጋጥሞኛል። በእርግጥ ከጋሽ ተፈሪጋ ማለት ነው። የአቤት ላይ አብረን ሰርተናል። የሆነች ፓርት ነበረችን። አቤት እንዴት ተንገብግቤ ሰርቼ እንደነበር አሁን በይፋ አገኘው ሞላለሽ። ከዛ ደግሞ የምትቦጠብጭው ነገር አለ። እዚህ ስትሰጪ ከዛ ደግሞ ይሰጥሻልና በጣም ከነነባጋ ካስተማሪሽ ጋር መስራት በቃ ቲዮሪ ነበረ እኔ የማውቀው፣ ፕራክቲካል ላይ መጣ። በጣም ቆንጆ ሜዳ ነበረ እና በጣም ብዙ ነገር ነው የምታገኝ። እሱ ነገር ደስ ይላል። ሌላ ለአዘጋጆች ዝም ብሎ በቃ አሁን ብዙ ጊዜ ስክሪፕት ሲያዩ ኦኬ እንትና እንደዚህ የተለመደ አይ ቲንክ ያነ እናት የሆነች እንደዚህ ብሎ ፊክስድ አድርገው ያስቀመጣሉ። ማዕዘን በዚህ በስከዳር ካራክተር አይነት ሌቭል ማንም ተኳኩሎ ይሄ ምናምን ሴት ሆኖ ማንም አይጠብቅም ነበርና ይሄኛው ቨርዥን መታየት በመቻሉ ደስ ብሎኛል። አንድ ለውጥ ነው ማለት ካራክተር እንጂ ቁጣ አክተር አይደለም። ልዩ ነው ስናየው ማስታወቂያው ላይ አይ እንደውም እሱ ሚኪ በኋላ ላይ ማስቸግሮኝ ነበረ አልወጣም ብላ ከካራክተር እያለ ነበረ። አሁ ምን እድል ነበረ ይመስልሁ ምን እድል ነበረ ይመሰልሽ፣ ከአሁን በፊት ካራክተሮቹን ሲመጡ እኔ ጋ ልብሳቸውን ለብሳለሁ አይደል ይመጣሉ፣ ከዛ አውልቄ ሲሄድ ወደ ቤቴ እዛው በቦታቸው ነበረ የሚጠብቁኝ። አፋፍ ግን ችግሩ ምንድነው አብረን ነበረ ምንኖረው ስለዚህ መውጣት ከባድ ነው ስለዚህ በእርግጥ የሆኑ የሚለቁኝ ነገሮች አሉ ሜካፕዋ ሲታጠብ ልብሶቹ አንሳው የሷን ነገሮች ሳወልቀ ግን ባህሪ አልፎርሽም ብዬ አስቸግራለሁ ማለት ነው እንግዲህ እሱ ነገር ነበረ በደምብ አዎ በጣም ከባድ ነው ይሄ ምንም ማንም ይሄ በተለይ አክተር የበለጠ ይገባዋል ነው ደሞ አርቲስት ማለት አንድ ነገር ውስጥ ለመግባት የራሱ ኮንሰንት የራሱ ዲሲፕሊን አለው አክቲንግ ሶ እዛ ውስጥ ለምሳሌ ከነ ኮስቱም እና ከነ ሜካፕ ሆና የፕሮዲሲንግ የስራም የቤትም ጉዳይ ሊያጋጥማት ይችላል ማለት ነው። እንደዛ ካልሆነ አንዘልቀውም ነበር። በቀን 16 ሰዓት 14 ሰዓት ነው የሚሰራው። አብዛኛው ቀረጻ ላይ አዎ፣ አብዛኛው ቀረጻ ላይ እሷ አለች፣ ሜን ካራክተር ሶ፣ ሁላችንም ህይወት ነው የህይወት አይነት ነው እንጂ የህይወት መንገድ እንጂ የእንትን አይደለም ፊልም እንደ ህይወት ካልተያያዘ በጣም በጣም በጣም በጣም ይከብዳል። እና በህይወት ውስጥም እንደዛ ነው። እና አንዱ እንዳይፈርሽ አንዱ መቻል ያስፈልግ ነበር። እና የቤታችንን ችለነዋለን፣ ችለነዋለን ይሄ ሁሉ ነገር ችለን ነው አፋፍን አፋፍ እንዲሆን ያደረግነው ነው የምትል እንደዛ። አፋፍ ላይ እንደው ከነበራችሁ ቆይታ ተመልካች ባያውቀው የምትሉት የተለየ ነገር ካለ ብናነሳ ደስ ይለኛል። ሀያ አራት ሰዓት ምናምን የምንሰራበት ጊዜ ነበር። ሾት እያደረግን አስራ ሁለት ሰዓት ጠዋት ወጥተን ሾት እያደረግን ውለን ሾት እያደረግን አድረን ጠዋት ሲነጋ ምናምን የምንለያይበት ጊዜ ነበርና እነዚህ አሁን ለኔ በጣም ብዙ እድል ሰጥቶኛል። ከብዙ ሰዎች ጋር ከብዙ አይነት ዳይሬክተሮች በአንድ ሙያ ውስጥ ከተለያዩ ዳይሬክተሮች ጋር ግን አንድ ሾው ማውጣት ሌላኛው ነገር በቃ በጣም ብዙ ፊልም ሜከር ብዙ ተስፋ የሚሰጡ ብዙ ወጣቶች ወጣት ፊልም ሜከሮች የመጡበት እንደሆነ ሰው ቢያውቀው ደስ ይለኛል። ማለት ከተማው ላይ አሁን በጣም ብዙ ኢነርጂ ያላቸው በጣም ጐበዝ ልጆች ምናምን የተመረቱበት በአፋፍ ሂደት ውስጥ በአፋፍ ሂደት ውስጥ ብዙ ሰው ከአክተር፣ ከፕሮዳክሽን ዲዛይኒንግ፣ ከሲኔማቶግራፊ፣ ጋፊንግ ላይ፣ ግሪፕ ላይ፣ ዳይሬክቲንግ ላይ በጣም ብዙ እንትን የተባለበት ነው። በአቅማችን እኛ በገባን በደረስንበት ጊዜው በፈቀደልን ልክ ብዙ ነገር የሞከርንበት ጊዜ ነበር። በጣም ደስ ይላል። ብዙ ልጆች ወጥተዋል፣ የስራ ሂደቶችም አይተንበታል፣ ብዙ ቤተሰብ አፍርተናል። እኔ እንዲያውም ምን ድካማችን የምንረሳበት ጊዜ ታስታውሱታላችሁ? ወፎቹ ጭው ጭው ሲል እንዴ ነጋ እንዴ ይባላል ማለት አዎ፣ ይገጥማል እንትኑ ማለት 24 ሰዓት። አሁን ይሄ ኮመን 14 18 16 ሰዓት ይሄ የሌት ነው ኮመን ነው። አንዳንድ ጊዜ ግን ግን ብርሃን ያግድሻል ጨለማ ነው እንቱ አጨልመን ጀምረን ትዝ ይላል ግሩብ አጨልመን ጀምረን ከዛ ለሌቱ ይመጣል ቆንጆ ነው። ሄዴና ይነጋብናል ከዛስ አይ በቃ ሞራል እንዲሰማሽ በቃ የሆነ ይሁን ነገር ይደረግ ይባል ይባልና ባዬ ይወዳል ጌታዬ ድግስ ወሽ ነገር ይባ ካሲ ባ ያ ቆሞ ያደረ ያ ይደከመው ምናምን አሁንም ትኩስ ገና ሌላ ንቅረጽ ቢባል ይቀጥላል። በሰው የሚውሉ የሚያድሩ ናቸውና ምን አይነት ጉልበት ያላቸው ልጆች፣ ምን አይነት ጠንካራ የተሰሩ ከምን ከምን የጸዱ ስራ ብቻ ሱሳቸው የሆኑ ልጆች የፈሩበት መሆኑ ቢታወቅ ደስ ይለኛል። ምንም ነገር ላይ ሄደው አሳክተው መምጣት የሚችሉ ያኔ ግን የሆነ በቃ የላብ አደር ኑሮ ነው፣ ዝም ልፍትና ነው ይባላል። ዝም ብለሽ ስታዩ ከምታገኙ ነገር አሁን ነው ግን ዋጋው የገባል። ሄደው የትም ፕሮዳክሽን በከተማዋ ላይ ሄደው እንዴት ያሉ ልጆች ናቸው ሲባል እንዴት በቃ ሙቀቱ ሙቀቱ እንዴት ደስ እንደሚልና የከሸፈ የለውም። እግዚአብሔር ይመስገን ሁሉም ተባርኮልናል። በዚህም በዛም ቢባል እና ደግሞ ስራው ደግሞ ሰው ጋር ደርሶ አሁን ደግሞ ኢትዮጵያ ህዝብ በሰፊው አይቶት ልፋታችን ዋጋ እንዳለው ቢደርስና የኛ የተሰማን ስሜት ሰው ጋር ቢደርስ ደስ ነው የሚለንና ይሄ የማይረሳ ነገር ነው። በጣም ደስ ይላል። ተስፋ አደርጋለሁ አጠቃላይ ፊልም ማለት በጣም ብዙ ሰው በጣም በብዙ ልፋት እና በብዙ ድካም ሌላ ስራዎች ላይ ጥቂት ካልሆኑ በስተቀር እንደዛ ድረስ የማይለፋበት እና ደግሞ በፍጹም ፓሽን በፍጹም እውነት ራሱ በፍጹም መሰጠት የሚሰራ ሙያ እንደነ እንደሆነ ቢታወቅ ምክንያቱም እዚህ ውስጥ የተሳተፉት ጠቅላላ ፕሮዲሲንግ ላይ የነበሩ በጣም ብዙ ዲሬክቲንግ ላይ፣ ራይቲንግ፣ ሲኔማቶግራፊ፣ ኤዲቲንግ፣ ፖስት ፕሮዳክሽን፣ ፕሮዳክሽን ዲዛይኒንግ ከሆነ እንደ ታለንትስ ደግሞ ማለት ነው አክተሮቹ ሌት ተቀን የለፉበት ስራ ነው። በጣም በጣም ሊታወስ በጣም ክብር ሊሰጠ የሚገባ ነው። ለምን የእውነት ነው። አሁን ለምሳሌ 16 እና 18 ሰዓት ሰርተናል ሲባል ለአፍ ሲመስል ይችላል እና ያ ሁለት አመት ለሚጠጋ ጊዜ ነው እና ፍጹም አለምን ረስተን ነው የሰራ ነው። በፍጹም መወሰድ ማለት ነው። ሶ ከህይወት ተወስዶ ማለት ነው። አላ ያን ነገር ሙሉ በሙሉ በጣም ያንን ነገር አንደኛ የሰሩ ሰዎች በጣም ፍጹም ምስጋናና ክብር ያስፈልጋቸዋል ብዬ አስባለሁ። ሁለተኛ ሙያው ብቻ ሆነ ራሱ በደንብ ኢምፓክት የሚያደርግ ነገር ነው። ጄኔሬሽንን የሚቀይር ነገር ነው። እንደዛ ካልሆነ አይቀይርም። እና ደግሞ ቆርጦ ከሰሩት ነው የሚያምረው። እንደው ባይጣፍጡም ብለን ብሉት ትላለ የእናት አለ አይደል? ለምን ድካም ብላ ስለምትሰራው ባይጣፍጡም ብሉት ብላ ታቃንና ባይጣፍጡም ብሉት ብሉ ራሱ ቢሰጥ ሚገባው ነው። ግን በጣም ያ የተደከ እና ያ ድካም ያ ድካም ቢታወቅ ደስ ይለኛል። በእርግጥ ፊልም ካልሆነ ዋጋ የለው። ሄዶ ቆንጆ ፊልም ካላወጣ ድካም ብቻ ስላለው ሰው ሊወደው ወይም ደግሞ ሊያመሰግነው ይገባል ተብሎ አይደረግም። ለምን ምንም ነገር ምንም ድካም አላል ፍሬው ነገር በፍሬው ስለሚገርምህ ውጤቱ ላይ መታየት አለበት። በፍሬው ነው የሚገለጸው። በደንብ እናየዋለን ብዬ አስባለሁ፣ አትጠራጠር። በጣም እኔ ከእግዚአብሔር ጋር ምንም ጥያቄ የለውም። ጀግና እኮ ነው የተሰለፉ ኦ፣ ጠቅላላ ማለት በጣም ጀግኖች ናቸው። ብዙ ጀግኖች መስራቱ ይሄ ከምንም በላይ ከምንም በላይ ከምንም በላይ የሚያስመሰግንና ሊዘነጋ የማይገባው ነው። ለፊልም ያለ ክብር ነው፣ ለሙያ ያለ ክብር በጣም ደስ ይላል እንግዲህ እኛም በጣም ደስተኞች ነን። ልፋታችሁ እኛ ጋር ደግሞ ሊታይ ስለሆነ ወደ እኛ ስላመጣችሁልን በጣም ነው የማመሰግነው፣ ስለ ጊዜያችሁ። የልፋታችሁ ያህል ደግሞ ተወዶላችሁ እንደሚከፈላችሁ በሰው ፍቅርና በመቀበል ደግሞ ተስፋ አደርጋለሁ። መልካም እድል እመኝላችኋለሁ። እንግዲህ ተመልካቾቻችን እጃችሁ ከምን ብለን እንግዲህ ከአፋፍ ድራማ ክሩ ጋር ነበር ቆይታ ያደረግ ነው። በእጅ ከምን ማለት ነው። በነገራችን ላይ ከነገሰኞ ግንቦት አስራ አንድ ጀምሮ በቀጥታ በኢቲቪ መዝናኛ ቻናል ከምሽቱ ሶስት ሰዓት ተኩል ጀምሮ አፋፍ ድራማ ከሰኞ እስከ አርብ በሳምንት አምስት ቀን ወደ እናንተ ይደርሳል። ለቅምሻ ያህል ግን ክፍል አንድን ዛሬ ተጋበዙልን። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው አገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክሎትን ባለ ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም